ከቪዲዮ መሀል ላይ ፎቶ እንዴት አድርገን ማስገባት እንችላለን? ቪዲዮቹ መሀል መሀል ላይ ፎቶግራፍ እንዴት እንደምታስገቡ ላሳያችሁ። ቪዲዮአችሁን ካዘጋጃችሁ በኋላ ኤዲት ማድረጊያው ጣቱ የሚጠቁማችሁን ትነካላችሁ። ወደ ውስጥ ይዟችሁ ይገባል። የምትፈልጉበት ቦታ ላይ አቁሙና ኤዲት የምትለዋን ትነካላችሁ። ስፕሊት የሚለውን ትነካላችሁ። መሀል ላይ ቆረጠላችሁ። ከዛ የመደመር ምልክቷን ነቅታችሁ ከጋላሪ ፎቶችን እንመርጣለን። ካስገባችሁ በኋላ ማስረዘም ከፈለጋችሁ ቀስቷን ይዛችሁ መጎተት፣ ማሳጠርም እንደዚሁ ወደፊት ወደኋላ ማድረግ። ሌላኛው መንገድ ደግሞ ከአንድ በላይ ፎቶግራፍ ቪዲዮ እያለ መደረብ ነው፣ እዛው ቪዲዮ ላይ ማለት ነው። ማሳየት የምትፈልጉትን ማምጣት። እሱን ለመስራት ደግሞ እዚህ ጋር የምትፈልጉበት ቦታ ላይ ታቆማላችሁ። ኦቨር ላይ የምትለውን ትነካላችሁ። ፎቶቸውን ትመርጡና ኮንፊርም አደረግን። የደረባችሁትን ፎቶግራፍ ሚኒማይዝ ለማድረግ እንደዚህ በጣታችሁ ማሳነስ ትችላላችሁ። የምትፈልጉበት ቦታ ላይ እንደዚህ የፈለጋችሁት ቦታ ላይ ማስቀመጥ ትችላላችሁ። ፎቶግራፉን እንደዚህ በማሳነስ ሊሚት ማድረግ ትችላላችሁ። ከዛ አድ ኦቨር ላይ የሚለውን ድጋሚ ፎቶግራፍ ለማምጣት ከአንድ በላይ ልክ እንደዚህ ትነካላችሁ። የምትፈልጉት ቦታ ታስቀምጣላችሁ። የምትፈልጉትን ያክል ፎቶግራፍ አድ ኦቨር ላይ እያረጋችሁ እዚህ ጋር መደርደር ማሳየት ትችላላችሁ ማለት ነው። እንደምታዩት ኦቨር ላይ ማድረግ የእናንተ ቪዲዮ የምታስረዱት እያያችሁ ማሳየት ማለት ነው። ቪዲዮ ያያችሁት ይመስላል። ቪዲዮችሁ መሀል መሀል ላይ ኦቨር ላይ ማድረግ ወይም መደረብ ወይም ደግሞ መሀል ላይ ፎቶግራፎችን መጠቀም ከፈልጋችሁ እንደ ሂንት እንደ መነሻ ይሆናችኋል። አስተምሯችኋል፣ ወዳችኋል ብዬ አስባለሁ።